ዛሬ ይዤ የመጣሁት ምርጥ ምግብ አሰራር ነው ማለት ነው። ይሄ ካብሰ ነው ማለት ነው ግን ለስጋ በተመለከተ ነው። ስጋ ዛሬ ያለ ውሃ ሊሰራ ነው ማለት ነው። ቲማቴም ጎሮት ጎሮት አድርጌ ያለው በቁማና፣ ሽንኩርት ደግሞ ነጭን ሽንኩርት ማለት ነው። ከዛ ዘይት ጨምር ያለው፣ ባህራ ጨምር ሽት ሽት አረገዋለው ከዛ አጥቢ አዘጋጅ ሁት ለሃም ጨም ጨምሬ አሸዋለሁ ማለት ነው። ያለው ውሃ በመስራት ይቻላል። በጣም ነው የሚጠማው ማለት ነው። ሰርታችሁ ሞክሩ። ቀለል ያለ ነው ማለት ነው። እንደዚህ ወረቀቴን አንጥፌ፣ ከዛ ስጋ መጥበሻውን ጨመርኩበት። ነጭ ሽንኩርቱም አንዳንድ ነጭ ሽንኩርት ሁለት ቦታ ጎረድ ጎረድ አድርጌዋለሁ እንደዚህ አሰርኩት ማለት ነው። ከስቴርም በላይ ላይ ጨምሬ ኦቨን ውስጥ ከተዋለሁ። እውነት ለመናገር መርጥ መርጥ የሚጣፍጥ ምግብ ነው። ሰርታችሁ ሞክሩት። ቀለል ያለ ነው ማለት ነው። ሁለት ቦታ ነው የማካፍለው። ስጋ ትንሽ በርከት አድርጌዋለው ማለት ነው። እዚህ ጋ ደግሞ አንተ እንዲሰራ ነው ማለት ነው። ካብሳል ይሰራ ነው። ሽንኩርቴን ጨመርኩ፣ አቅላለዋለው። ዘይት ጨመርኩ ከዛ ትንሽ ቃላ ሲልልኝ እንግዲህ በደረጃ ደረጃው አሳያቸዋለሁ ማለት ነው። ቢዚ ነኝ። ቲማቲም ጭምብር ያለው የተፈጨ ቲማቲም ማለት ነው። ቀለል አርጊ ነው የሚሰራው። በጣም ቆንጆ ምርጥ ምግብ ነው ማለት ነው። ግን ቀለል አርጊ ነው። ቀለል ባለ ነገር የሚሰራው ማለት ነው። እዚ ከፍልፍል አስወድና ወረግ ጋር ባህላቶችን ለጋብሳ የሚያስፈልገው ጨመርኩ ማለት ነው ፍልፍል አስወድ ወረግ ጋር ምሎት ጨምሬ ዶሮዎችን ጨምር ማለት ነው። ስስ ዶሮ ነው የምሰራው። ከዛ መርጥ ምርጥ ምግብ ሆኖ ይወጣል። ላይ ካልኩ ውድ እህቶቼ ውድ ወንድሞቼ ካላችሁ አበረታቱኝ ማለት ነው። አሰላሙ አለይኩም ወረመቱላ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንድናቸው ማናቸው ሰላማችሁ ይብዛለኝ። ጠበስ ጠበስ አድርጌ ውሃ ጨመርኩት ማለት ነው። ውሃ ጨምሬበት በሰላ ለማለት ነው። በደንብ ሳይበስ መካከለኛ ሆኖ ኦቨን ውስጥ ስለማስገባ አሁን ውጥት ታደርገዋለሁ። ከዛ በኋላ ከወጣሁት በኋላ ደግሞ ባህራትና ቅቤ የገበታ ቅቤ ጨምሬ ስልሳ ጨምሬ እንትንን ቀበዋለሁ ማለት ነው ዶሮውን። በውሃ ውስጥ ደግሞ በውሃው ሩዝ ቀቅላለሁ ማለት ነው። ውሃው አጣርቼዋለሁ ምንም ነገር የለውም ማለት ነው። ፍልፍል ብቻ ያለበት ማለት ነው። ፍልፍል ሲራችሁ ቀሪያ ቀዩ ማለት ነው። ከዛ ዶሮዎችን ቀበቀባ አድርገዋለሁ ማለት ነው። የገበተ ቅቤ ሁለት መንከቋን ጠራረኩና ከዛ በኋላ ባህራት እጨምራለሁ እዚህ ጋር በደንብ አይታይም መሰለኝ። ከዛ ይህን ሶስት ደግሞ ጨምር፣ እንግዲህ ትንሽ ሶያ ጨምሬበታለሁ። ዘይት ዘይቶን ጨምራለው፣ የገበታ ቅቤ ጨምሬበታለሁ። እሱ መጀመሪያ አሳያኋቸው ማለት ነው። አሁን ዘይት ዘይቶ ጨምራለሁ። በጣም ነው የሚጣፈጠውነት ለመናገር መሰረታችሁ ሞክሩት ማለት ነው። ቅቤም ባይኖር በዘይት ብቻ ማድረግ ይቻላል። ዘይት ባይኖር በቅቤ ብቻ ማስራት ይቻላል ማለት ነው። እንግዲህ ይህን ዶሮ በደንብ አድርጌ እቀባረዋለሁ። ከቀባሁት በኋላ ወበር ውስጥ አስገባዋለሁ። ቀይ ሆኖ ይወጣል ማለት ነው። እንግዲህ ሩዜ በእንደዚህ የማልክ በደንብ ቆንጆ ሆኖ በስለዋል ማለት ነው። ኑ በላይ ላይ ትንሽ ዘይትም ይሁን ቂቤ መጨመር ይቻላል ማለት ነው። ለምን እንዳያያዝ ማለት ነው። ምርጥ ሩዝ ሆናል። እዚህ ጠጋ ደግሞ ክሽና ሰራው ነው። በአሁኑ የትንሽ ቆጥሬ እጨምርበታለሁ ማለት ነው። በዘይትም መጥበስ ይቻላል። ክሽናው በቃ የአባቱ እንትን ነው ማለት ነው። በቃ እየተመቻችው ማድረግ ትችላላችሁ። በዘይትም ሽንኩርቱን አንዳንዴ በዘይት ይጠብሳለሁ፣ አንዳንዴ ደግሞ እንደዚህ ይጠብሳለሁ ማለት ነው። ሩዙ ላይ ይቅርታ በሩዙ ላይ እንደዚያ ደፋ ረኩበት። ከዛው በኋላ ዶሮዎች እንጨምራለሁ ማለት ነው። ምርጥ ቆንጆ ቆንጆ እጅ ማያስቆረጥም የዶሮ አሰራር ነው። ዶሮ በሩዝ ክድን እናደርገዋለን። ከዛ ሽታው አቤት አቤት ስከፍቱት ማለት ነው። እዚህ ጋር እስቲ ስጋውን እንክፈተው። በደንብ ነው የሚበስለው ማለት ነው። አሁን ከፍተን እናለን በደንብ ይበስላል ማለት ነው። ቆንጆ መርጥ ውሃ ያነካው ሲጋ ማብላት ከፈለጋችሁ እንደዚህ ፍርፍር ላል በእንትን ደግሞ እንገለብጠዋለን። ስንዬ አዘጋጅተን በራሱ ስንዬ በራሱ እንገለብጠዋለን። ፎርን ውስጥ አስገባዋለን። ሁለት ቦታ ነው ያሰርኩት፣ ለምን ቶሎ እንዲበስል ማለት ነው። ከበዛ እንትን እንዳይል አነሰነሰ አርገን መጀመሪያ ሲያስራው አይታችኋል ማለት ነው። እንግዲህ የሚያይ ካለ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። አበረታቱኛ መዳን ባጃጅ ነኝ። ስነየ ወረ- ላይ አደረኩት ማለት ነው። አሁን ፎርን ውስጥ አስገባዋለሁ። መጠጥ ብሎ ቆንጆ ሆኖ ይወጣል ማለት ነው። በጣም ነው የበሰለው፣ ቆንጆ ሆኖ በስሏል። ግን የሚሰራው ነገር ብዙ ነው። የምስራው ምግብ ብዙ ነው ማለት ነው። ግን አሁን ሰላጣዬ እዚህ ጋር ጨማምራለው። ስካትፉ በላ ሳያቸው ጀምር ጀምር አርጌ እንግዲህ ፈታ እንላለን እንበላለን። ላይ ካረጋችሁ በስል ያለ ይሄ ደግሞ እንትኑ ሱሱ ማለት ነው። የአቮካቶ ሱስ ነው እንግዲህ አማሰልኩት ያው አስልዬ አለበት ረህማን አለበት የተለያየ ነገር አለበት። በደንብ ባላሳያችሁም ስለ ቸኮልኩ ነው። ግማሹ ሄደዋል ማለት ነው፣ ሄዷል ማለት ነው። አሁንም ደግሞ ሌላ ደግሞ ሰላጣ አዘጋጅቼ ነበር ማለት ነው። በደንቡ ማይታያችሁም ማለት ነው። ከላስ እንደዚህ በእንደዚህ መልክ ሰልቸዋለው ማለት ነው። በቃ ጨረስ ጨረስን ጨረስን ጨረስን ማለት ነው። በእንደዚህ መልክ እንረተበዋለን ምርጥ አርገን ይህንን ቃሪያዎቹን እንደዚህ በብላው በቅርጽ ብታወጥ ብታወጡም በቅርጽ ማውጫም ካላችሁ ማድረግ ትችላላችሁ። ጨርሻለሁ። አሰላሙ አለይኩም።